ሰላም ወንድሞች እና እህቶች በባለፈው በሁለት ተከታታይ ቪዲዮዎቼ ላይ እንደተባረካችሁ ተስፋ አድርጋለሁ። የኢየሱስ ክርስቶስን ማንነት ለማሳየት በራሱ ፍቃድ እንዳለው፣ በራሱ ህይወት እንዳለው ለማሳየት ሞክሬያለሁ። በዛ እንደተባረካችሁ ተስፋ አድርጋለሁ። እግዚአብሔር ይመስገን። ዛሬ የነበረው ነው የመጣው በሚል የእግዚአብሔርን ቃል ትንሽ እንካፈላለን። እግዚአብሔር ይመስገን። በኢሳይያስ ምዕራፍ 43 ቁጥር 10 ላይ ታውቁና ታምኑብኝ ዘንድ እኔም እንደውም ታስታውሉ ዘንድ በማለት የእግዚአብሔር ቃል ይናገራል። እግዚአብሔር ማወቅ ከዛ ማመን፣ እግዚአብሔር ይመስገን። ታውቁና ታምኑብኝ ዘንድ አውቀን እንድናምን፣ አውቀን እንድንከተለው የእግዚአብሔር ፍቃድ ነው። ይህ በብሉይ ኪዳን የተጻፈልን ሲሆን ኢየሱስ ይመስገን በአዲስ ኪዳን ደግሞ እግዚአብሔር ይመስገን ዮሐንስ ስምንት አስራ ዘጠኝ እና ዮሐንስ 17 ላይም እንዲህ የሚል ቃል አለ፣ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር አለ ኢየሱስ ክርስቶስ። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ኢየሱስ ክርስቶስን ከማወቅ ነገሮች ይቀድማሉ። ምክንያቱም ስለ አብ የሚገልጥልን እሱ ነውና። ስለ አብ የሚያስተምረን እሱ ነውና። እንዲህ አለ ኢየሱስ፣ እንንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ሌላ ቦታ ማቴዎስ 11 27 ላይ ከአብ በቀር ወልድን የሚያውቅ የለም ከወልድም በቀር በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለምና። ከአብ በቀር ወልድን የሚያውቅ የለም ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ይላል የእግዚአብሔር ቃል። ስለዚህ በወልድ በኩል ነው አብን የምናውቀው፣ በወልድ በኩል ነው ስለ አብ ያለን መረዳት ይኖረን። መጀመሪያ የሚቀድመው ማንን ማወቅ ነው? ወልድን ማወቅ ወይንም የእግዚአብሔር ልጅ ማወቅ ይቀድማል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስለዚህ ወልድን እንድናውቅ እግዚአብሔር ፍቃድ ነው የእግዚአብሔር ፍቃድ ነው። ኢየሱስ የተባረከ ይሁን። ስለዚህ አሁን ትምህርቴ የኢየሱስ ክርስቶስ ማንነት ሙሉ መረዳት እንዲኖረን የኢየሱስ ክርስቶስን ማንነት በሦስት ከፍሎ ማየት በጣም ወሳኝ ነገር ነው። ስለ ኢየሱስ ክርስቶስ ማወቅ ካወቅ ነው በኋላ ማመን እንደሚል የእግዚአብሔር ቃል የኢየሱስ ክርስቶስን ማንነት ሙሉ መረዳት እንዲኖረን በሦስት ከፍሎ ማየቱ በጣም ወሳኝ ነው። እግዚአብሔር ይመስገን። አንደኛው በመጀመሪያ ምን ነበር የሚል ከዮሐንስ ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ከሚል ቃል ሥጋ ሆኖ ወይንም ኢየሱስ ክርስቶስ በሥጋ ከመምጣቱ በፊት ምን ነበር የሚለው አንድ መረዳት። ሁለተኛ በምድር ላይ በነበረበት ጊዜ ምን ነበር ወይንም በሥጋ ወራት እንደሚባለው ማለት ነው። ብራይ ምዕራፍ አምስት ላይ በሥጋ ወራት እንደሚለው እግዚአብሔር ቃል በሥጋ ወራት ምን ነበር የሚለውን ማወቅ፣ ሶስተኛ ካረገ በኋላ በሥጋ ወራት ማለት ሰላሳ ሶስት አመት ከግማሽ ምድር ላይ ከቆየ በኋላ አድርጓል። ካረገ በኋላስ እንዴት ነው ያለው የሚለውን ማወቅ ስለ ኢየሱስ ክርስቶስ ሙሉ ስለ ኢየሱስ ክርስቶስ ማንነት ሙሉ መረዳት እንዲኖረን ያደርግ። ጌታ ኢየሱስ የተባረከ ይሁን። አሁን እኛ በነበርንበት በኢትዮጵያ ሐዋርያዊት ቤተክርስቲያን ላይ ያለው ችግር እነዚህ ሶስቱን የኢየሱስ ማንነት በትክክል ካለ መረዳት የተነሳ ይመስለኛል። በነበርንበት በኢትዮጵያ ሐዋርያዊት ቤተክርስቲያን እነዚህን የኢየሱስ ክርስቶስን ሶስቱን ማንነት በትክክል ካለመረዳት የተፈጠረ ችግር ይመስለኛል። ጌታ ኢየሱስ ይመስገን። ዮሐንስ ምዕራፍ አንድ ቁጥር አንድ እናነሳ እና በነበርንበት ቤተ ክርስቲያን፣ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። እሱ እናነሳ እና ከዛ ወደ ምዕራፍ አንድ ቁጥር አስራ አራት እንሄዳለን። ቃልም ስጋ ሆነ፣ ቃልም ስጋ ሆነ ብለን በመጀመሪያ ቃል ነበር የሚለውን የኢየሱስ ክርስቶስ ማንነት ንግግር ብቻ እንደነበረ ወይንም በመጀመሪያው ንግግር ብቻ እንደነበረ ወይንም የእግዚአብሔር ልሳን ብቻ እንደነበረ፣ ያ የእግዚአብሔር ንግግር ያ የእግዚአብሔር ልሳን ስጋ እንደሆነ ስጋ እንደሆነ ወይንም ትራንስፎርም እንደሆነ ማለት ነው። ስጋ እንደሆነ እና በዛ ስጋ ውስጥ አብ ገብቶ እንደመጣ ያንን ስጋ ያንን ንግግሩን ስጋ አድርጎ አብ ለብሶት እንደመጣ። ስለዚህ ነፍሱም አብ ነው፣ ፍቃዱም አብ ነው፣ ሕይወቱም አብ ነው። ሁሉም የማን ነው? አብ ነው። ያ ንግግር ስጋ የሆነው ነው ወልድ ብለን ስናስተምርም ስናምንም ነበር። እግዚአብሔር ቃል ግን እንደዚህ አያስተምረን። ስለዚህ በመጀመሪያ ማን ነበር የሚለውን በእኛ በነበርንበት ቤተ ክርስቲያን ንግግር ብቻ አድርገን ነበር፣ ወይንም የእግዚአብሔር ሐሳብ ብቻ አድርገን ነበር የምንወስደው። ግን የእግዚአብሔር ቃል እንደዚህ የሚላል ዛሬ እናያለን። እግዚአብሔር ይመስገን። ሁለተኛ በስጋ በነበረበት በሰላሳ ሶስት አመት ከግማሽ ውስጥ በስጋ በምድር ላይ በነበረበት ሰዓት ውስጡ አብ ነው፣ ውጩ ደግሞ ወልድ ነው። ወይንም ስጋው ወልድ፣ ነፍሱ፣ ፍቃዱ፣ ህይወቱ ሁሉ ነገር አብ ነው። ስጋው ነው ወልድ የሚል መረዳት ነበረ። እግዚአብሔር ይመስገን። ካረገ በኋላ ሶስተኛ ደረጃ አለ። ካረገ በኋላ ምንድን ነው አሁን ያለው ብለን ብለ ምንጠይቅ ወይንም ያለ መረዳት የነበረው ካረገ በኋላ ተመልሶ አብ ነው አብ ነው ንግግር ተመልሶ ምን ሆኗል? አብ ሆኗል። ወይንም እግዚአብሔር ሐሳብ ተመልሶ አብ ሆኗል የሚል መረዳት እና አስተምሮ ነው የነበረ። የእግዚአብሔር ቃል ግን እንደዚህ ይላል። እስቲ ዛሬ እግዚአብሔር ይመስገን ትንሽ ያንን ትምህርት እንቃኛለን ከእግዚአብሔር ቃል አኳያ። ይህንም ቪዲዮ እንድትከታተሉ እየጋበስኩ ጌታ ኢየሱስ ይመስገን። እስቲ የእግዚአብሔርን ቃል አንስተን ትምህርታችን እንጀምራለን። ኢየሱስ ይመስገን። የእግዚአብሔር ቃል ንግግር ብቻ ነው የነበረው። በመጀመሪያ ክርስቶስ በስጋ ከመምጣቱ በፊት ንግግር ብቻ ነበር። እስቲ እኔ ኢየሱስ ይመስገን ዮሐንስ ምዕራፍ አንድ ቁጥር አንድን እናንሳና ዮሐንስ መልእክት ምዕራፍ አንድ ቁጥር አንድ ላይ በመጀመሪያው ቃል ነበረ። የእግዚአብሔር ቃል በመጀመሪያው ማን ነበረ? ቃል ነበረ። ቃልም በእግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ነበረ ይላል። መቼ? በመጀመሪያው በመጀመሪያው ማን ነበረ? ቃል ነበረ። እግዚአብሔር ይመስገን። መጀመሪያ የምንወስደው ለማን ነው? መጀመሪያ የምንወስደው ኢየሱስ ይመስገን። የመጽሐፍ ቅዱስ ምሁራን አብዛኛው ጊዜ እንደሚጠቅሱት ከዘፍጥረት ምዕራፍ አንድ ቁጥር አንድ በፊት ማለት ነው። ዓለም ከመፈጠሩ በፊት ነው። መጀመሪያ የምንወስደው ለዓለም ነው። ዓለምን መጀመሪያ የተጀመረበት ዓለም የተጀመረበት አለ። ግን ይህ ዓለም ከመጀመሩ በፊት ማን ነበረ ነው የሚላው ቃል ነበረ። እግዚአብሔር ይመስገን እስ ቃል ነበረ ኢተርናሊቲ ዘላለማዊነትን ነው የሚያመለክተው። ቅድመ ዓለም መኖርን ያመለክታል። ሀሌሉያ? ቃል ነበረ። ነበረ፣ ነበረ፣ ነበረ የሚለው ነበረ ኤግዚስታንስ ሪቲን ያሳያል። ሃሌሉያ! ነበረ ማ ቃል መቼ በመጀመሪያው። ሃሌሉያ! እኛውን ስናስተምር የነበረው ትራንስፎርሜሽን አይደለም። ቃል ነበረ፣ ንግግር ነበረ፣ ንግግር ወደ ስጋ ተቀይረ አይደለም። የእግዚአብሔር ቃል ሚያስ እንደዚህ አይደለም። የእግዚአብሔር ቃል ያስተምረን። ሀሌሉ፣ ቃል ነበረ ነበረ ይላል የእግዚአብሔር ቃል። ኢየሱስ ይመስገን፣ ኢየሱስ ይመስገን። ቃልም በእግዚአብሔር ዘንድ ነበረ። ሃሌሉያ። ማ ቃል ከማን ዘንድ ነበረ? በእግዚአብሔር ዘንድ ነበረ። እኛ ስናስተምር የነበረው በእግዚአብሔር ዘንድ ማለት በእግዚአብሔር ውስጥ አድርግን ቃል በእግዚአብሔር ውስጥ ነበረ፣ ንግግር ብቻ ስለምናደርገው ማለት ነው። ስለዚህ ከእግዚአብሔር ንግግር ብቻ ነበረ። ያ ንግግር መጣና ስጋ ሆነ። ምንድ በአዲሱ መደበኛ ትርጉምም ስናይ ቃል ከእግዚአብሔር ጋር ነበረ ይላ ሀሌሉያ። ቃል ከማንጋ ነበረ? ከእግዚአብሔር ጋር ነበረ። በመጀመሪያው ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ ይላል። ሃሌሉያ፣ ሀሌሉያ። በእንግሊዘኛውም ስናይ ወርድ ወዝ ዊዝ ጋድ ነው የሚለው። ዊዝ ጋድ ኖት ዊዝኢን ጋድ። አሁን ዊዝንጋ ዊዝኢን ጋድ ቢሆን ከእግዚአብሔር ውስጥ እንላለን። ዊዝ ጋድ ማለት አብሮ ማለትን ከእግዚአብሔር ጋር ነበረ ማ ቃል። ሀሌሉያ፣ ሀሌሉያ ቃልም ከእግዚአብሔር ጋር ነበረ። በመጀመሪያው ቃል ነበረ፣ ፍጥረት ከመፈጠራቸው በፊት ነበረ። ቃልም ከማን ጋር ነበረ? ከእግዚአብሔር ጋር ነበረ። አሌሉያ አሌሉያ። ከዛ ቃልም እግዚአብሔር ነበረ። ተመስገን ቃል ማን ነበረ? እግዚአብሔር ነበረ። ጋድ ኢን አክሽን ሀሌሉያ ኢየሱስ ይመስገን። ቃል ማን ነበረ? እግዚአብሔር ነበረ። ቃል እግዚአብሔር ማለት እግዚ ብሔር የግዕዝ ቃል ሲሆን እግዚ ማለት ገዢ፣ ብሔር ማለት ሰው ወይም ገዢ ነበር፣ አድራጊ ነበር፣ ፈጣሪ ነበር። ማ ቃል እግዚአብሔር ነበር። ሀሌሉያ! ቃለም እግዚአብሔር ነበረ። ኢየሱስ ይመስገን። ኢየሱስ ይመስገን። ፈጣሪ ነበረ፣ አምላክ ነበረ። ማ በመጀመሪያ የነበረው ከማን ጋር የነበረው? ከአብ ጋር የነበረው ምን ነበር? እግዚአብሔር ነበር፣ ፈጣሪ ነበር፣ አምላክ ነበር። እግዚአብሔር የተባረከ ይሁ። እንዲህ ነው የእግዚአብሔር ቃል የሚለን ንግግር ብቻ አይደለም፣ ፎርም እንደነበረው ነው የሚነግረን። ኢየሱስ ሲመስገን። እኒ እግዚአብሔር ይህ በመጀመሪያ በእግዚአብሔር ዘንድ ነበረ ነበረ ይልና ሁሉ በእርሱ ሆነ ይላል። ሁሉ በማን ሆነ? በእርሱ። እርሱ ማን ነው? በእግዚአብሔር ዘንድ ነው በነበረው ወይንም ከእግዚአብሔር ጋር የነበረው ዊዝ ጋር ከነበረው ሁሉ በማን ሆነ? በእርሱ። ሀሌሉያ ሃሌሉያ እርሱ የምንጠቀመው ለማን ነው ወንድሞች? እርሱ የምንጠቀመው ለማን ነው? ሂም ኦል ቲንግስ አር ሜድ ባይ ሂም ሰርድ ፐርሰን ሲንጉላሪቲን ያሳያል። እግዚአብሔር ይመስገን። ሶስተኛ ወገን ነጠላ ቁጥርን አመለካች ናት። ሁሉ በእርሱ ነበር። ዮሐንስ አንደኛ መደብ ተናጋሪ ነው። እርሱን ያለ የሚናገረው ስለማን ነው ለንግግር ብቻ እርሱ ልንል እንችላለን ለምንናገረው ካፋች ለሚወጣው ነገር እርሱ ልንል እንችላለን ወይ እስ ሁሉ በእርሱ ነበር ጌታ ኢየሱስ ሲመስገን ኢየሱስ ሲመስገን ከሆነ አንዳች እንኳን ያለ እርሱ አልሆነም ይህም የምንጠቀመው እርሱ የምንጠቀመው ማንነት ላለው ነው፣ ፎርም ላለው ነው፣ ፐርሰን ለሆነ ነው፣ ማንነት ላለው ነው። ሂም ዊስ ይህንን ምንጠቀም እርሱ ልንል ምንችለው ማንነት ላለው ነው። እርሱን ልንጠቀም ምንችለው እንጂ ለንግግር ብቻ አይደለም። ለንግግር ብቻ እርሱ ልንል አንችልም። እግዚአብሔር ይመስገን። በእርሱ ህይወት ነበረች ይላል። በማ በእርሱ እርሱ እርሱ ማንን ነው አብን ነው ወይስ ከአብ ጋር ለነበረው ነው የሚያመለክተው እግዚአብሔር ይመስገን ዮሐንስ ሙሉ ይህን ምዕራፍ የጻፈው ስለ ልጁ ነው ስለ ኢየሱስ ክርስቶስ ነው የጻፈው ምዕራፍ 20 ቁጥር 31 ላይ ኢየሱስ ክርስቶስ በዚህ መጽሐፍ ያልተጻፈው ብዙ ምልክቶች ያደረጋልና ነገር ግን አለ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ እንድታምኗል አምናችሁም በስሙ ሕይወት የሆንላችሁ ዘንድ ይህ ተጽፏላል። ይሄ መልእክት የተጻፈው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንድናምን፣ እንድንረዳ፣ እንድንቀበል የተጻፈው። ስለዚህ እርሱ ያለ ያወራ ያለው ስለ ልጁ ነው ወይንም ስለ ኢየሱስ ክርስቶስ ነው። ዮሐንስ እርሱ በእርሱ ሕይወት ነበረች፣ ሁሉ በእርሱ ሆነ ሁሉ በእርሱ ተፈጠረ እያለ የሚነግረን ስለማን ነው ብንል፣ ስለ ልጁ ለኢየሱስ ክርስቶስ ነው። ወንድሞች ኢየሱስ ክርስቶስ ማንነት አለው። ሃሌሉያ፣ ሃሌሉያ። ለዛ ነው ዮሐንስ እርሱ እያለ የሚናገረው ስለማን? ስለ አብ አይደለም። እርሱ ሂም የምንለው ስለ ልጁ ነው። ልጁ ደግሞ ማንነት ባይኖረው ፐርሰን ባይሆን እርሱን አንጠቀምም ለንግግር ለልሳን እርሱን ልንጠቀም አንችልም። ማንነት ስላለው ነው። ይህንን ቃል የተጠቀም ዮሐንስ ይህንን መልእክት የጻፈልን ኢየሱስ ክርስቶስ ማንነት እንዳለው ለማሳየት ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዮሐንስ ራእይ ላይ እንሂድና አስራ ዘጠኝ ቁጥር አስራ ሶስትን አንስተን እስኒ ዮሐንስ አስራ ዘጠኝ አስራ ሶስት ላይ እንዲህ ላለ እግዚአብሔር ቃል አስራ ሁለት ጀምሮ ይላምብም ዓይኖቹም እንደ እሳት ነበልባል ናቸው። በራሱም ላይ ብዙ ዘውዶች አሉ። ከእርሱም በቀር አንድ ስንኳን የማይቀው የተጻፈ ስም አለው እና በደምም የተረጨ ልብስ ተጎናጽፏል። ስሙም ማ ይሄ በደም የተረጨ ልብስ የተጎናጸፈው ስሙም የእግዚአብሔር ቃል ተብሏል። የማን ቃል የእግዚአብሔር ቃል በመባል ነው። በመጀመሪያ የነበረው የማን ቃል ተብሎ? የእግዚአብሔር ቃል ተብሎ። ሃሌሉያ! ስለዚህ በመጀመሪያ ነበረ የነበረው ነው የመጣው ስንል ፎርም ያለው ማንነት ያለው እንጂ ንግግር ብቻ አይደለም። ይህንን የእግዚአብሔር ቃል አስረግጠው ይነግረናል። እግዚአብሔር የተመሰገነ ይሁን። እዚህ ዮሐንስ ምዕራፍ አንድ ቁጥር ዘጠኝና አስርኒ እንዲህ የሚል ቃል የእግዚአብሔር ቃል ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። ምን ያደረግ ነበር? ይመጣ ነበር። ንግግር ለንግግር ይመጣ ነበር እንላለን አንለን። ፎርም አለው ማን እንላለው ወይ፣ ለእግዚአብሔር ሐሳብ ወይ ሐሳቡን ብቻ ነው ይመጣ ነበር ምንለው አይደለም። ማን ይመጣ ነበረ ነበረ፣ ይህም የእግዚአብሔር ቃል ሚ ኢየሱስ ሲመስገን። በዓለምም ነበረ፣ በዓለምም ነበረ፣ ማ የእግዚአብሔር ቃል፣ ስሙም የእግዚአብሔር ቃል ይባላላል። የእግዚአብሔር ቃል ተብሎ በዓለም ነበር፣ ወደ ዓለም ይመጣ ነበር። ሁሉ በእርሱ ሆነ፣ ከሆነዎች አንዳች እንኳን ያለ እርሱ የሆነ የለማል። በሱ ህይወት ነበር። እርሱን ምንጠቀመው ፎርም ላለው ማንነት ላለው እንጂ ዝም ብሎ ንግግር ብቻ ለሆነ አይደለም። ይህንን ዮሐንስ አስረግጦ ይነግራል። እግዚአብሔር ይመስገን። እግዚአብሔር ይመስገን። ይህ ቃል ምን ሆነ ይላል? ስጋ ሆነ። ስጋ ሆነ ማለት ዝም ብሎ ስጋ በደን ስጋ አይደለም የሆነው ስጋ ለብሶ መጣ ነው። የእግዚአብሔር ቃል የሚያበራልን ትርጉም እንደዚህ ነው። ኢየሱስ ክርስቶስ በስጋ እንደመጣ ነው የሚለው። ስጋ ለብሶ መጣ። እብራዊ ምዕራፍ አስር ቁጥር አምስት ጀምሮ ያለውን መባና መስዋዕትን አልወደድክ ማለት ምንን አዘጋጀ ልኛለ ስጋን አዘጋጀህልኝ። ስጋ ተዘጋጅቶለት ስጋ ለብሶ መጣ ማ ቃል ቃል ስጋ ለብሶ መጣ። በስጋ መጣ። የእግዚአብሔር ልጅ በስጋ መጣ፣ ወይንም የእግዚአብሔር ልጅ ተገለጠ፣ በስጋ ተገለጠ። በስጋ የተገለጠው ምንለው፣ የእግዚአብሔር ልጅ ኢየሱስ ክርስቶስ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ቃለም ስጋ ሆነ፣ ጸጋንና እውነትን ተሞልቶ በኛ አደረ። ምን ማለት ነው? ስጋ ለብሶ እንደ ሰዎች በሰዎች መካከል ተገኘ። ሃሌሉ ማ የእግዚአብሔር ልጅ ኢየሱስ ክርስቶስ ጌታ ኢየሱስ ይመስገን፣ ጌታ ኢየሱስ ይመስገን። ዮሐንስ መልእክት ምዕራፍ አንድ ቁጥር አንድን ስናይ እሷን ቶሎ ብለን እናያለን። እግዚአብሔር ይመስገን። ስለ ሕይወት ቃል ከመጀመሪያው የነበረው የነበረውንና የነበረውና የሰማነውና የት ጋር ይሰሙትን በመጀመሪያ የነበረው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የተባለው የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። በመጀመሪያ የነበረው ዓለም ከመፈጠሯ በፊት የነበረው አሁን በስጋ መጥቶ ዳሰስነው፣ በዓይኖቻችን አየነው አለ ዮሐንስ። ሃሌሉያ ሕይወትም ተገለጠ አይተንም አላለ ሕይወት ማን ነው የእግዚአብሔር ልጅ ኢየሱስ ክርስቶስ ሃሌሉያ ሃሌሉያ ሃሌሉያ ኢየሱስ ይመስገን ኢየሱስ ይመስገን ኢየሱስ ክርስቶስ ነው በስጋ የመጣው መቼ የነበረው በመጀመሪያ የነበረው ምን ለብሶ መጣ ስጋ ለብሶ መጣ ነው የእግዚአብሔር ቃል የሚነግር በመጀመሪያው ቃል ነበረ። ሁሉ በእርሱ እርሱን የምንጠቀመው ለማን ነው ብንል ማንነት ላለው ፎርም ላለው ነው እንጂ እርሱን ምንለው ዝም ብለን ለንግግር ብቻ አንለም። ንግግር ብቻ አይደለም። ኢየሱስ በመጀመሪያ የነበረው ንግግር ብቻ አይደለም፣ ማንነት ነበረው። ሃሌሉያ ሃሌሉያ፣ እግዚአብሔር ይመስገን። ለዛ ነው አብርሃም ሳይፈጠር በፊት ከአብርሃም በፊት አለው አለ። ነበረ ነበርኩ ያለው ማንነት ኑሮ ስለነበረ ነው። ከአብርሃም በፊት እኔ አለው አለ። ከአብርሃም በፊት ነበረ። ዓለም ከመፈጠሩ በፊት ነበረ። ቅድማ ዓለም ነበረ ማ የእግዚአብሔር ልጅ ኢየሱስ ክርስቶስ ሃሌሉያ ሃሌሉያ! እርሱ ምንለው የነበረውን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዛም ነው ዮሐንስ 17ን እናወጣና ሁለት ቃል እናያለን። ዮሐንስ 17 ቁጥር አምስት ላይ እንዲህ የሚል እግዚአብሔር ቃል እናነባለን። ኢየሱስ ክርስቶስ እንዲህ አለ፣ አባት ሆይ ያን ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኛል። ማን ሳይፈጠር ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር። ዓለም ሳይፈጠር ጌታ ኢየሱስ በአብ ዘንድ ምን ነበረው? ከአብ ጋር ነበረ። በአብ ዘንድ ክብር ነበረው። እንዲህ ነው ሚለን። ዓለም ሳይፈጠር አባት፣ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። እግዚአብሔር የተመሰገነ ይሁን። ክብር ነበረው። ንግግር ነው? ለንግግር ብቻ ነው እንደዚህ ንግግር ምን አይነት ክብር ነበረው ማለት፣ ፎርም ባይኖረው ማንነት ባይኖረው፣ በነበረኝ ክብር ምን አይነት ንግግር ነው? እንዴት ትረዳለ? እንዴት ትረዱታላችሁ ይህን ቃል ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኛል። ዓለም ሳይፈጠር ኢየሱስ ክርስቶስ በአባቱ ዘንድ ክብር ነበረው። ይህንን ነው ፍች፣ እግዚአብሔር ቃል ግልጥ አድርጎ የሚነግረን ይህንን ኢየሱስ ክርስቶስ ዓለም ሳይፈጠር በፊት በአብ ዘንድ ምን ነበረው? ክብር ነበረው። ነበረው ክብር ንግግር አይደለም፣ ንግግር ብቻ አይደለም። ንግግር ምን አይነት ክብር ይኖራል ብላችሁ ንግግር ብቻ ነኝ ብሎ እዚህ ጋር እንዴት እንደዚህ ይናገራል? ስ እግዚአብሔር ልጅ ኢየሱስ ክርስቶስ ሃሌሉያ። እዚህ ቁጥር 24 ላይ፣ ምዕራፍ 17 ቁጥር 24 ላይ እንዲህ የሚል ቃል አለን አባቱ ወይ ያለ ኢየሱስ ክርስቶስ አባቱ ዓለም ሳይፈጠር ስለወደድከኝ፣ ያለ ኢየሱስ የሰጠኝን ክብሬን እንዲያዩ እኔ ባለውበት የሰጠኝን እነሱ ደግሞ ከእኔ ጋር ይሁኑ ዘንድ እወዳለሁ። ዓለም ሳይፈጠር በፊት ምን ስላረከኝ? ስለወደድከኝ። ፍቅር ነበረው፣ በአብ ዘንድ ፍቅር ነበረው፣ በአብ ዘንድ ክብር ነበረው። ማንነት ያለውን እንጂ ይህንን ብሎ የሚናገረው ስጋ ብቻ ወይንም ንግግር ብቻ አይደለም። ዓለም ሳይፈጠር በፊት ኢየሱስ ክርስቶስ የአፍ ንግግር ብቻ አይደለም። ፎርም ነበረው፣ ማንነት ነበረው። እርሱ ልንል ምንችል ክብር የነበረው ይወደድ የነበረ ነው። ንግግርን አክብረኝ፣ ንግግር አክብረኝ አይልም። ንግግር ውደደኛ አይለም ወይ ሀሳብ ብቻ እንደዛ አይለም። ዓለም ሳይፈጠር በፊት ኢየሱስ በአብ ዘንድ ነበረ። እግዚአብሔር ይመስገን ከአብ ጋር ነበረ። ዊዝ ጋድ ወርድ ዋዝ ዊዝ ጋድ ይላል። ኖት ዊዝ ኢን ጋድ ዊዝ ጋድ። እግዚአብሔር ይመስገን ኮሞኑን ያሳያል። ኤግዚስታንስ ኢተርናሊቲን ያሳያል። ዘላለማዊነትን ያሳያል በአብ ዘንድ የነበረ በአብ ዘንድ ክብር የነበረው በአብ ዘንድ ይወደድ የነበረ አንድያ የእግዚአብሔር ልጅ መሆኑን ያሳያል እንጂ ኢየሱስ ክርስቶስ ንግግር ብቻ የነበረ ያ ንግግር ስጋ ሆኖ አብ ለብሶት የመጣ አይደለም። ኢየሱስ የተባረከ ይሁን። በመጀመሪያው የነበረውን የመጣው ስንል በመጀመሪያው ማንነት የነበረው ፎርም የነበረ ኢየሱስ ይመስገን። ሻሎም! ኢየሱስ ሲባርካችሁ። ክፍል ሁለት ይቀጥላል።